ታዋቂውና ተጽዕኖ ፈጣሪው የሳውዲው የስፖርት ፕሮሞተር ተርኪ አልሸኬ ማንቸስተር ዩናይትድን ለመሸጥና ለመግዛት ሲደረግ የነበረው ድርድር በስምምነት ለመጠናቀቅ ተቃርቧል የሚለውን መረጃ አጋርቷል። በእርግጥ ታላቁ ማንቸስተር ዩናይትድ ሊሸጥ ነው ወይ? ሰውዬውስ ማን ነው? መረጃውስ ለምን ታመነ? በእርግጥ ዩናይትድ በድጋሚ ለሽያጭ የሚቀርብ ከሆነ ገዢዎቹስ እነማን ናቸው? የሚለውን ለማየትና ጥያቄዎቻችሁንም ለመመለስ እንሞክራለን። የሰሜን ለንደኑ ክለብ አርሰናል የሚጠቀምበትን ስቴዲየም ለማስፋትና ተመልካቾች የማስተናገድ አቅሙን ለማሳደግ ፍላጎቱ አለው። ይህንን ፍላጎት ተግባራዊ ለማድረግ ለአሁን በአርሰናል በኩል የተወሰነ ውሳኔ አለ ወይ? በእርግጥ አርሰናል ዘንድሮ ኤምሬትስ ስቴዲየምን ትቶ ዌምብሌይን እንደ ሜዳው ይጠቀማል ወይ የሚለውን ጥያቄም ለመመለስ ጥረት እናደርጋለን። ደግሞ በሌላ በኩል የዩናይትድ ተጫዋቾች ድጋፍ ለአሞሪምና ለጨዋታው ሐሳብ በጣም እየጨመረ መጥቷል ሲባል ሰምተናል። እሱንም ወደ እናንተ እናደርሳለን። የማንቸስተር ሲቲ የክስ ጉዳይ እና ጉዳዩን በተመለከተ የሚሰጠው የመጨረሻው የፍርድ ውሳኔ ለምን ዘገየ የሚለውን ትልልቅ ሰዎች ማንሳት ጀምረዋል። ሰላም ጤና ይስጥልን፣ እንደምን አላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ገደ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ ች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩትብ ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋራ መድረስ እንዲችል ማገዛችሁን ቀጥሎ እንላለን። እስካሁን ላበረታችሁን በሙሉ እጅግ የላቀ ምስጋናችን ይድረሳችሁ እንናለን ከልብም እናመሰግናለን ወደ መረጃዎቻችን ስንሄድ ከሁሉም የምናስቀድመው የማንቸስተር ሲቲን የክስ ጉዳይ ነው ማንቸስተር ሲቲ እንግዲህ በአንድ መቶ አስራ አምስት እና ከዛም በላይ በሚሆኑ የፋይናንስ ህግን የመተላለፍ ጉዳዮች ክስ ተመስርቶበታል በማንቸስተር ሲቲ ላይ የተመሰረተው ክስ መታየት ከጀመረ አሁን ቆይቷል ታዲያ ከአሁን አሁን በማንቸስተር ሲቲ ላይ የሚወሰንን ውሳኔ ስንጠብቅ በዘንድሮ የውድድር ዓመት በዚህ ጊዜ ሊወሰን ይችላል ሲባል ሲባልና ያንን አምነን ቀኑንም ደግሞ በጉጉት የሚባለውንም ነገር ለመስማት ስንቻኮል ነበረ። ነገር ግን እስከ አሁን ድረስ ማንቸስተር ሲቲ ወይስ ደግሞ ከሳሹ የእንግሊዝ ፕሪሚየር ሊግ አስተዳደር ማን ረታ፣ ማን በየትኛው ጉዳይ አሸነፈ የሚለውን ነገር እስካሁን ድረስ ሳናውቀው ቆይተናል። ታዲያ አሁን የፉትቦል ሬጉሌተር የሚባሉት በተለይም ደግሞ ዴቪድ ኮጋን የሚባሉት አዲሱ ሬጉላተሪ ቦዲውን የሚመሩት ግለሰብ የማንቸስተር ሲቲ ጉዳይ እስካሁን ድረስ እልባት አለማግኘቱ ማንቸስተር ሲቲ ላይ የተመሰረተውን 115 ክስ መጨረሻውን እስካሁን ድረስ አለመስማታችን በጣም ብዙ ሰዎችን እያስደነቀ እያስገረመ ይገኛል አሉ እንግዲህ። እነዚህ የእግር ኳስን ጉዳይ የሚቆጣጠሩ ሬጉላቶሪ ቦዲውን የሚመሩ ሰዎች ናቸው። እናም እነዚህ ሰዎች ራሳቸው ተገርመናል፣ እስካሁን ለምን ዝምዝም ሆነ፣ ጉዳዩን አጣርቶ እነማን በየትኛው ጉዳይ እንዳሸነፉ እነማን በየትኛው ጉዳይ ጥፋተኛ እንደሆኑ ለመናገር ለምንድን ነው ያውቃቱ፣ ማንቸስተር ሲቲን በተመለከተ ለምን እስካሁን አልተወሰነም? ሁላችንም እንደምናውቀው ባለፈው የ24/25 የውድድር ዓመት ኤፕሪል አካባቢ እንደዚሁም ደግሞ ከዘገየ ሜይ አካባቢ የመጨረሻ ውሳኔ ይወሰናል ተብሎ ማንቸስተር ሲቲ ቅጣት የሚጣልበት ከሆነ የሚጣልበት ቅጣት ያን ይታወቃል ተብሎ ነበር። ግን እስከ አሁን ድረስ ያኛውም የውድድር ዓመት አለቀ፣ ምንም የተባለ ነገር የለም። የዘንድሮ የውድድር ዓመት ተጀምሮም ሰባት ጨዋታዎች ተደረጉ እስካሁን ድረስ ማንቸስተር ሲቲን የለም ጥፋት የለብህምም አላሉትም ማንቸስተር ሲቲን አጥፍተሃልና ይሄ ቅጣት ይገባሃልም አልተባለም። ማንቸስተር ሲቲ እስካሁን ድረስ ምንም የተከሰስኩበትን ክስ አላጠፋው ምንም ያደረግኩት ነገር የለም ብሎ እየተከራከረ ነው የሚገኘው ታዲያ ይሄንን ጉዳይ ለማየት መስከረም 2024 የጀመረው ሂደት እስካሁን ድረስ አለማለቁ የእውነት ለመናገር ዴቪድ ኮጋን እንዳሉት ሁላችንንም ቢሆን የሚያ ግርም የሚያስደንቅ ነው። ከዛ በኋላ ጉዳያቸው መታየት የጀመሩ ክለቦች እኮ ውሳኔ ተወስኖባቸዋል። የገንዘብ ቅጣት የተላለፈባቸው፣ የነጥብ ቅነሳ የተወሰነባቸው ክለቦች እኮ አሉ። ስለዚህ ከ2009 አንስቶ በማንቸስተር ሲቲ ቤት እስከ 2018 ድረስ የተፈጸሙ የህግ ጥሰቶች፣ የተጭበረበሩ ሰነዶች አሉ። እነዚህ ሲደመሩ በመቶ አስራ አምስት አካባቢ ክሶች ማንቸስተር ሲቲን እንድከሳው አድርጎኛል ብሎ ፕሪሚየር ሊጉ ይከራከራል። እኔ ንጹ ነኝ ይላል ደግሞ ማንቸስተር ሲቲ። መጨረሻውን ሳናውቅ እስከ አሁን ድረስ በጣም ብዙ ተጓዝን ነው። ስለዚህ ብዙ ሰዎች ይህንን ጉዳይ መጨረሻውን ባለማወቃቸው ይደነቃሉ። ልክም አይመስልንም የሚል ሀሳብ የሚሰጥ የበላይ ኃላፊ መምጣቱ በራሱ ጥሩ ነገር ነው። ከዚህስ በኋላ መቼ ምን ይባላል የሚለውን ማንም በእርግጠኝነት የሚናገር አይመስለኝም። ሁሉም ዝም እንዳለ ነው። ወደ ማንቸስተር ዩናይትድ ጉዳይ ስንሄድ ማንቸስተር ዩናይትድ እንግዲህ ዛሬ በስፋት ስንነግራችሁ እንደነበረው የክለቡ 27.7 በመቶ ባለቤት የሆኑት ሰር ጅም ራትክሊፍ ለሩበን አሞሪም ያላቸውን ስሜት ተናግረዋል። በቃ ሶስት ዓመት ይገባዋል ብለው እንደሚያምኑ አስረድተዋል። እሳቸው በእነዚህ ሶስት ዓመታት ሩበን አሞሪም ትልቅ አሰልጣኝ፣ ውጤታማ አሰልጣኝ መሆኑን ፕሩቭ ማድረግ አለበት ነው ስለዚህ ራሱን ለማረጋገጥ ምን መስራት እንደሚችል ምን ማድረግ እንደሚችል ማንቸስተር ዩናይትድን ለማሻሻል ያለው አቅም ምን እንደሚመስል ለማሳየት ሶስት አመት ይገባዋል ብለው እንደሚያምኑ ተናገሩ። ይሄ ከከዚህ በፊቱ የተለየ የድጋፍ አይነት ነው። ምክንያቱም ጊዜ አስቀምጠዋል። ሶስት አመት ይገባዋል ነው። መጀመሪያ እናምነዋለን፣ ሂደቱ ረጅም ጊዜ እንደሚወስድ እናውቃለን። ስለዚህ በትዕግስት እንጠብቃለን እንጂ በችኮላ አንድ ጨዋታ በተሸነፈ ቁጥር የምንወስነው ውሳኔ አይኖርም ሲሉ ነበረ ከዛ ሙሉ የውድድር ዓመት ይገባዋል ወደሚ ከዛ ደግሞ እንደገና ሶስት አመት ያስፈልገዋል ራሱን ፕሩቭ ለማድረግ ይሆንለታል አይሆንለትም የሚለውን ለማወቅ ሶስት አመት አይበዛም ወይ ብለን ልንከራከር እንችላለን። ሰር ጅም ራትክሊፍ ግን በማንቸስተር ዩናይትድ ቤት ውስጥ የእግር ኳስን ጉዳይ በተመለከተ የመጨረሻውን ውሳኔ የመወሰን ኃላፊነት ያላቸው እሳቸው ናቸው። ሶስት አመት ይገባዋል አሉ። ከዛ በኋላ ግን የተሰማው ሌላኛው ዜና በዚህ ሰዓት ለእናንተ መንገርም የፈለግ ነው። ወደ ማንቸስተር ዩናይትድ የልምምድ ስፍራ ደግሞ ደግሞ ዊሎክስ ሄደው ነበረ የማንቸስተር ዩናይትድ ሌላው ትልቅ ኃላፊ ናቸው። ስለዚህ እኚህ ሰው ደግሞ ወደ ካሪንግተን ሄደው የማንቸስተር ዩናይትድ ተጫዋቾችን በማነጋገር የተጫዋቾቹን ስሜት ሲያጠኑ፣ ስሜታቸውን፣ ሀሳባቸውን ሲሰበስቡ ነበረ ተብሎ ደግሞ አሁን ዜና ወጣ። ይህም ደግሞ ምንድን ነው የሩበን አሞሪምን በተመለከተ የዩናይትድ ተጫዋቾች በትክክል ስሜታቸው ምንድን ነው የሚለውን ማን ምን ያስባል ማንን በተመለከተ አሞሪምን በተመለከተ ሁለተኛው መሰብሰብ የተፈለገው ሀሳብ የአሞሪምን አጫወቱ በተመለከተ የዩናይትድ ተጫዋቾች ስሜታቸው ምንድን ነው የሚለውን ነው። እና ኢንፎርማሊም ፎርማሊም እያነጋገሩ ዊሎክስ የደረሱበት ድምዳሜ፣ እጅግ የሚበዙት የማንቸስተር ዩናይትድ ተጫዋቾች ለሩበን አሞሪም ድጋፍ አላቸው። ሩበን አሞሪምን ይፈልጉታል፣ ይተማመኑበታል፣ ማንቸስተር ዩናይትድ ቤት ያለውን ችግር ይፈታል ብለው ያምናሉ ነው ከተጫዋቾቹ የተሰበሰበው ድምፅ። ይህንን አይነት ስሜት ይህንን አይነት ትርጉም የሚሰጥ ነው ተባለ። ሁለተኛው ነገር ግን ሁለት ተጫዋቾች በተለየ ሁኔታ ስማቸው ተነሳ። አንደኛው ጆሹዋ ዚርክዚ ነው፣ አንደኛው ደግሞ ኮቢ ሜይኖ ነው። እና እነዚህ ሁለት ተጫዋቾች ግን የማመንታት ደስተኛ ያለ መሆን አሞሪም በሚያደርጋቸው ነገሮች ያሉባቸውን ቅሬታዎች ወደ መግለጽ መጥተዋል፣ እና ይሄ እንደሚሆን የሚጠበቅ ነው። ምክንያቱም ጆሹዋ ዚርኪዚም ኮቢ ሜኖም በአሞሪም የመጫወት እድል የሚሰጣቸው በተገደበ መጠን ስለሆነ የእነሱ ስሜት እንደዚህ መሆኑ አይገርመንም ብለው ደግሞ እነ ዊሎክስ ተረዱት፣ ሌሎቹ ይሉና በተለይ ብለው ደግሞ ሜሰን ማውንትንና ብሪያን ቤሞን ለሩበ አሞሪም ባላቸው ስሜት በተለየ ሁኔታ ለሰውየው ለሰውየው የጨዋታ ሀሳብ ባላቸው ድጋፍ በተለየ መንገድ የሚጠቀሱ ናቸው ይላሉ። ታዲያ የዊሎክስን ሀሳብ ከሰሙ በኋላ ዊሎክስ የነገሯቸውን ነገሮች ከተረዱ በኋላ ምን ብለው ጻፉት? እነ ስካይ ስፖርትስ ማንችስተር ዩናይትድ ቤት ሩበን አሞሪም ከተቀጠረበት ጊዜ አንስቶ የአሁኑን አይነት ዩናይትድ የሆነ የህብረት የሆነ ስሜት አይተናናቅም ዲስ ዘ ማክሲመም የዩናይትድ የሆነ ስፒሪት የህብረት የአንድነት ስሜት ያየነው አሁን ነው። የበለጠ ጠንካራ ስሜትን አይተናል። ተጫዋቾቹም ጋር፣ ራትክሊፍም ጋር፣ አሞሪምም ጋር፣ ደጋፊውም ጋር። ስለዚህ እነዚህ ሁሉ ተመሳሳይ የሆነ ስሜት ተመሳሳይ የሆነ መስመር ላይ ከሆኑ ቀሪው ባዳ ነው። ምንም ሊያመጣ አይችልም እውነት ለመናገር ማለት ነው እና የዩናይትድ ተጫዋቾች ላይ የታየው የመተማመን ስሜት የመደገፍ ስሜት እንታገሳለን የሚለውንም ነገር ነገሮች እስኪስተካከሉ ድረስ ውጤቶች ሊበላሹ ይችላሉ ይሄ የመበላሸት የእነሱ ኬሪየር ላይ ተጽዕኖ ሊኖረው ይችላል ግን እንታገሳለን አይነት ስሜትም አላቸውና ይህን ነው ዘ ስትሮንግስት ዩናይትድ የሆነ ስፒሪት ዩናይትድ ቤት ታየ ተብሎ እየተነገረ የሚገኘው ይሄ አንድ በጣም ትልቅም ቁልፍም የሆነ ነገር ይመስለኛል። ይሄ ከአሰልጣኝ ሩበን አሞሪም ጋር በተያያዘ በተደጋጋሚ የሚነሳውን ነገር ለመቋጨት የመጣ ነው። ይሄንኑ ነገር በተመለከተ ግን አሁንም ድረስ ታዲያ የማንቸስተር ዩናይትድ የቀድሞ እግር ኳስ ተጫዋቾች በዚሁ የማንቸስተር ዩናይትድ ጉዳይ ላይ አስተያየቶችን ይሰጣሉ። ለምሳሌ ሮይ ኪን፣ ጋሪ ኔቪል እንደዚሁም ደግሞ ፖል ስኮልስ ቀጥሎ ከሩበን አሞሪም በኋላ ማንቸስተር ዩናይትድን ማን ያሰልጥን ለሚለው ስም በቃ፣ አሁን ለምሳሌ ሮይ ኪን እና ጋሪ ኔቪል፣ ዲየጎ ሲሞኔ ቀጣዩ የማንቸስተር ዩናይትድ አሰልጣኝ እንዲሆን እንደሚፈልጉ የተናገሩበት፣ እንደዚሁም ደግሞ ፖል ስኮልስ ደግሞ ኤዲ ሀው ከኒውካስል ዩናይትድ ወደ ማንቸስተር ዩናይትድ አሰልጣኝነት እንዲመጣ እንደሚፈልጉ ግን አሁንም ቢሆን እነዚህ ሰዎች አሞሪምን እይተኩት እንላለን እንጂ ለአሞሪም የተወሰነ ጊዜ እንዲሰጠው እንፈልጋለን ማለታቸውንም ደግሞ አብሮ ተያይዞ የሚወጡት መረጃዎች ይጠቁማሉ። ለማንኛውም በማንቸስተር ዩናይትድ ቤት ካሉት አዳዲስ ነገሮች መካከል እነዚህ የሚጠቀሱ ናቸው። ማንቸስተር ዩናይትድ ከሰንደርላንድ ጋር ባደረገው ጨዋታ የነበረውን የአሞሪምን በተወሰነ ደረጃ ፍሌክሰብል መሆን የወደዱትም ሰዎች ደግሞ በበጎ ሀሳባቸውን ሰጥተዋል። ምክንያቱም ማንቸስተር ዩናይትድ ዲፌንድ ማድረግ ሲፈልግ በአራት አራት ሁለት ቅርጽ ሲጫወት ነበረ ከሰንደርላንድ ጋር። የማጥቃት አቅም ሲኖረው ወይም የማጥቃት ፍላጎት ሲኖረው ደግሞ በሶስት አራት ሶስት እንቅስቃሴውን ያከናውን ነበረ። ስለዚህ ለመከላከል አራት አራት ሁለትን ለማጥቃት ሶስት አራት ሶስትን ማድረግ መጀመር አሞሪም ለፍሌክሲቢሊቲ ሬዲ መሆኑን ያሳያል። ይህም ደግሞ ሌላ በጎ ነገር ነው የሚል አስተያየትን የሚሰጡ ሰዎች አሉ። ከዛ ውጭ የመጪዎቹ ጊዜያቶች የአሞሪምን ጉዳይ በመወሰን ማንቸስተር ዩናይትድ በዘንድሮ የውድድር ዓመት ያለምንም ጥርጥር ሁላችንም የምናውቀው የምንረዳው ተገቢ ብለን የምንወስደው ግቡ የአውሮፓ የክለቦች ውድድር ላይ በሚቀጥለው የውድድር ዓመት የሚሳተፍበትን ውጤት ማምጣት ነው። ይሄ ማለት ምን ማለት ነው? በቻምፒዮንስ ሊግ ወይ በዩሮፓ ሊግ ወይም ደግሞ በኮንፈረንስ ሊግ ላይ የሚያስገባውን ውጤት ማንቸስተር ዩናይትድ ዘንድሮ የሚያመጣ ከሆነ አሞሪም ተሳክቶለታል። ምክንያቱም ግብ ተደርጎ የተቀመጠው ከሶስቱ ወደ አንዳቸው የአውሮፓ የክለቦች ውድድር መመለስን ያስባል ነው። ስለዚህ ይህንን ለማሳካት መጪዎቹ ጨዋታዎች ከኢንተርናሽናል ብሬክ በኋላ ለማንቸስተር ዩናይትድ በጣም ወሳኝ ናቸው ቸው ከቀጣዩ ኢንተርናሽናል ብሬክ በፊት አራት ጨዋታዎች ነው ማንቸስተር ዩናይትድ በፕሪሚየር ሊግ የሚያደርገው። ከነዚህ አራት ጨዋታዎች ሶስቱ ከሜዳው ውጭ የሚያደርጋቸው ናቸው። ሊቨርፑል፣ ኖቲንግሃም ፎረስትን እና ቶተንሃምን የሚገጥምበት። ከዛ ግን ከብራይተን ኤን ሆቭ አልቢየን ጋር ደግሞ ከኢንተርናሽናል ብሬኩ በፊት በኦልድ ትራፎርድ ጨዋታውን ያደርጋል። እነዚህ ጨዋታዎች ላይ የሚመዘገበው ውጤት ዩናይትድ እንደ ግብ ያስቀመጠውን ነገር ያሳካዋል ወይንስ ደግሞ ያቅተዋል የሚለውን ከመጠቆም አንጻር ትልቅ ፋይዳ ይኖራቸዋል ተብሎ እየተገለጸ ይገኛል ለማለት ነው የአርሰናልን ነገር ስናስከትል አርሰናል ኤምሬትስ ስቴዲየምን በተመለከተ ሀሳቡ አቋሙ ፍላጎቱ በትክክል ምንድን ነው ስለ አርሰናልና ስለ ኤምሬትስ ስቴዲየም የሚነገረውስ ነገር ትክክል ነው ወይ የሚለውን ደግሞ ማንሳት ይኖርብናል ሁላችንም የምናስታውሰው 2006 ላይ ነው አርሰናል ሃይበሪን አፍርሶ ኤምሬትስን ገንብቶ መርቁልኝ ይውልኝ የአዲስ ስቴዲየም ባለቤት ሆኛለው ያለው ይሄ ማለት ገና ሀያ ዓመት አልሞላውም ኤምሬስ ስቴዲየም። ስለዚህ በኤምሬስ ስቴዲየም ላይ የአርሰናል ውሳኔና ፍላጎት ምንድን ነው የሚለውን ነገር ስናነሳ በለንደን ስቴዲየሞች አሉ አደለም። የቶተናም ስቴዲየም አለ፣ የዌስትሃም ስቴዲየም አለ፣ እንደዚሁም ደግሞ የአርሰናል ስቴዲየም አለ። ሌሎችም ክለቦች አሉ። ነገር ግን አሁን ዌስትሃም፣ ቶተናምና አርሰናልን ያነሳንበት ዋነኛው ምክንያት እነዚህ ተቀራራቢ ተመልካቾችን የማስተናገድ አቅም ያለ ቸው የግዙፍ ስቴዲየም ባለቤት የሆኑ የለንደን ከተማ ክለቦች ስለሆኑ ነው። አሁን ባለው ተጨባጭ እውነት የአርሰናል ስቴዲየም ኤምሬትስ 60,700 ያህል ተመልካቾችን ያስተናግዳል። ይሄ በቂ አይደለም ነው በቶተንሃም እየተበለጥን፣ በዌስትሃም ስቴዲየም እየተበለጥን የለንደን ሶስተኛው ትልቅ ስቴዲየም ባለቤት መሆን የለብንም። አሁን እኛን በተመለከተ ፍላጎት አለ። ይህንን ፍላጎት ለማሳካት ተጨማሪ ሬስ ተመልካቾችን ወደ ስቴዲየሙ ለማምጣት ከፍተኛ የሆነ አቅም አለን፣ ዝግጁነት አለን። ስለዚህ ቢያንስ ሰባ ሺ ተመልካቾችን የሚያስተናግድ ስቴዲየም ሊኖረን ይገባል ነው። ስለዚህ ካፓሲቲውን ወይም የኤምሬትስ ስቴዲየምን ተመልካቾች የማስተናገድ አቅም ወደ ሰባ ሺህ ማሳደግ ከተቻለም ትንሽ ከሰባ ሺ ከፍ ማድረግ የሚቻልበት ነገር ላይ አርሰናል ዲቴይል የሆነ ጥልቅ የሆነ ፕላን አዘጋጅቶ በዛ ፕላን መሰረት ለመስራት እየተንቀሳቀሰ ነው። ይሄ ድረስ እውነት ነው ወሬው። እንግዲህ እንደዚህ ያለ ነገር ሲሆን ዲቴል ፕላን ይኖራል። ፕላኖቹ አንዴ ይከለሳሉ፣ አንዴ ይቀየራሉ፣ አንዴ ይስተካከላሉ። የመጨረሻው የአርሰናል ሰዎች ፕላኑን በተመለከተ መጨረሻ ውሳኔ አልተደረሰም። ኮንፊርም የተደረገ ነገር የለም። እነሱ ኮንፊርም ካደረጉ በኋላ ደግሞ ወስደው የሚያሳዩት ኮንሰልት የሚደረጉበት ምናልባት የሚያጸድቁበትን ቦታ አለ። እስካሁን ድረስ የአርሰናል ሰዎች በዚህ ጉዳይ ላይ የመጨረሻ የሚባለውን ውሳኔ ስላልወሰኑ ቢወስኑ ኤምሬስ ስቴዲየምን የማስፋፋት ስራ እንሰራለን ካሉ አንድ አማራጭ ነው። ኤምሬትስ ስቴዲየምን ትተን ሌላ አዲስ ስቴዲየምን እንገነባለን ካሉ ለሌላ ደግሞ እሱ አማራጭ ነው። ለምን የማስፋፋቱን ይመርጣሉ? አዲስ ስቴዲየም መገንባት አይሻላቸውም ወይ? እሱ በሌላ ፕሮግራም ልንተነትነው እንችላለን። ግን አሁን አርሰናል ቤት ስቴዲየሙን የማስፋፋት ፍላጎት አለ። ለመቼ እስካሁን ድረስ የተወሰነ ነገር የለም። ምን ያህል ተጨማሪ ሰዎችን የማስተናገድ አቅም እንዲኖረው አድርገን እናስፋፋው እስካሁን የተወሰነ ምንም አይነት ነገር የለም። ስለዚህ ይሄ ውሳኔ ሲወሰን አርሰናል ያው ስቴዲየሙን ዘግቶ ነው የማደስ የማስፋፋት ስራውን የሚሰራው። የዛን ሰዓት ላይ አርሰናል የት ይሄዳል ሲባል ወደ ዌምብሌ ስቴዲየም ሄዶ የሆም ጌሙን ዌምብሌ ላይ ያደርጋን ነው። አሁን እነ ዴይሊ ሜል ይህንን ወሬ በሚያወሩበት ሰዓት ላይ አርሰናል ልክ ዘንድሮ አሁን አሁንኑ ይህንን ነገር እንደሚያደርግ አይነት እንዲሰማን አድርገው ስላወሩት፣ አርሰናል ኤምሬትስ ስቴዲየምን ለቅቆ ሊወጣ ነው የሚል አይነት ነገር ሲነገር ሰምታችሁ ሊሆን ይችላል። አንድ ሁለት ጠቃሚ መረጃዎችን እንንገራችሁ። አርሰናል ቤት የተወሰኑ ለውጦች ተደርገዋል። የተደረጉት ለውጦች የቦርድ አመራሮቹ የተጨመሩ ሰዎች አሉ። እነዚህ በአርሰናል ቤት ውስጥ የገቡ አዳዲስ የቦርድ አመራሮች ከዚህ ከግንባታ ጋር ከስቴዲየም አሰራር ጋር በተያዘ እውቀት ያላቸው ናቸው። እነዚህ ባለ እውቀት የሚባሉት ሰዎች ምንድን ነው የሚሉት? ለምሳሌ የክሮንኬ ሰዎች ስቴዲየሞች አሏቸው እኮ በሌላ ሀገር፣ አሜሪካን ሀገር የሶፊ ስቴዲየም የሚባለው የነሱ በባለ ቤትነት የያዙት ነው። ያ ሲገነባ በጣም ቁልፍ ሚና የነበረው ሰው አሁን በአርሰናል የቦርድ አመራር ሆኖ መጥቷል። ይሄ ሶፊ ስቴዲየም የሚባለው ኤል ኤ ውስጥ የሚገኘው ስቴዲየም ማለት ነው። መቶ ሺህ ያህል ተመልካቾችን ያስተናግዳል። መቶ ሺህ ተመልካቾችን የሚያስተናግደው ስቴዲየም ሲሰራ ቁልፍ የሆነ ሚና የነበረው ሰው አሁን የአርሰናል የቦርድ አመራር ስለሆነ ኤምሬትስን ለማስፋፋት በሚታሰበው ሀሳብ ላይ በሚኖረው ሚና ላይ ሰውየው ቁልፍ ሚና እንዲኖረው ተደርጓል። ይሄ የመጀመሪያው ነገር ነው። ሌላ እንደገና ደግሞ አንድ አዲስ የገባ የቦርድ አመራር አለ። እሱ ደግሞ በሪል ስቴት ላይ የተሰማራ ዴፍ ስቲነር የሚባል ሰው አለ። እሱ ሪል ስቴት ወይም የሪል ስቴት አልሚ ነው። እዛ ላይ ነው የሚሰራው። ስለዚህ ከግንባታ ጋር የተያዘ የኢንጂነሪንግን ጉዳይ በደንብ አድርጎ ያውቀዋል ማለት ነው፣ ሪል ስቴት ኢንቨስትመንት ላይ ስላለ የነዚህ ሁለት ሰዎች መምጣት በቦርድ አመራርነት አርሰናል ኤምሬትስን ለማስፋፋት በሚያደርገው ጥረት ላይ ከፍተኛ የሆነ አስተዋጽዖ ይኖራቸዋል ነው። ዊች ኢዝ ቬሪ በጣም በጣም በጣም ፖዘቲቭ የሆነ ነገር ነው። ግን የመጨረሻዎቹ ውሳኔዎች መወሰን መቻል አለባቸው። እነዚህ የመጨረሻ ውሳኔዎች ከመወሰናቸው ቸው በፊት አርሰናል እንደዚህ አቅደዋል፣ አርሰናል ይህንን ሊያደርግ ነው፣ አርሰናል ይህንን ማድረጉን አይቀርም ተብለው የሚነገሩት ነገሮች በሙሉ ግን ኤርሊ መረጃዎች ናቸው። እስካሁን ድረስ በአርሰናል በኩል የመጨረሻ የሚባለው ውሳኔ ተወስኖ የተነገረኝ ነገር ስለሌለ የሚነግራችሁ ዝርዝር መረጃ የለም ማለት በቃ በዋናነት ከስታድየም ማስፋፋት ጋር በተያያዘ መረጃውን የሚናገረው እንደዚህ ነው፣ የታቀደው እንደዚህ ነው፣ የሚደረገው በዚህ ጊዜ ውስጥ ይሄ ስራ ይጀምራል፣ በዚህ ጊዜ ውስጥ እንደዚህ ይደረጋል፣ በዚህ ጊዜ ውስጥ ተሰርቶ ይጠናቀቃል፣ ያ እስኪሆን ድረስ አርሰናል ወደ ዌምብሌይ ስታድየም ሙቭ ያደርጋል የሚለው ነገር አርሰናል የመጨረሻ ፍላጎቱን ወስኖ ከነገረን በኋላ የምናውቀው ነው። ለጊዜው በአርሰናል በኩል ምንም የተወሰነ የመጨረሻ የሚባል ውሳኔ የለም። ስለዚህ ልክ የአሁን ድርጊት አድርጎ የተገለጸውን ነገር ትንሽ ያዝ ማድረግ የሚገባም የሚያስፈልግም ይመስለኛል። ግን አርሰናል በለንደን የትልቁ ስቴዲየም ባለቤት መሆኑ ግን አይቀርም። ከቶተን ሃምም ከዌስት ሃምም በተመልካቾች የማስተናገድ አቅም ኤምሬትስ እንዲበልጥ ይፈልጋሉ። በነገራችን ላይ አርሰናል ፍላጎት ኤምሬትስን ከፍ ማድረግ ብቻ አይደለም፣ የመለማመጃ ስፍራቸውንም ጭምር ዘመናዊ የበለጠ ማድረግ የበለጠ የበለጠ ቅንጡ ማድረግ። በነገራችን ላይ አርሰናል ስቴዲየሙን ሰርቶ ሲያጠናቀቅ በሳንቲያጎ ቤርናቤው ሞዴል እንዲሆንለት ነው የሚፈልገው። በቃ አሁን ሳንቲያጎ ቤርናቤው ሲሄዱ የቀድሞ እግር ኳስ ተጫዋቾች በሙሉ በቃ ሪዮ ፈርዲናንድን አይቻለው፣ ማይካር ቻርድስን እና ሌሎቹንም አይቻለሁ። በጣም በጣም በጣም በመደነቅ ሀሳብ ሲሰጡ ማለት ነው። ልክ እንደዛ አይነት ስቴዲየም እንዲሆንለት ኤምሬትስን አርሰናል ይፈልጋል። ለዛ ደግሞ እየለፋና እየሰራ ነው የሚገኘው። መሬትስን ማስተካከል ብቻ ግን አይደለም። የልምምድ ስፍራውም አንደኛና የበለጠ ዘመናዊ እንዲሆን ይፈልጋል ነው። በነገራችን ላይ በእንግሊዝ ውስጥ ካሉ የልምምድ ስፍራዎች በዘመናዊነት በምርጥነት የአርሰናሉን የሚያክል የለም ይባላል። ግን ያንንም ቢሆን ሞር አድቫንስድ ማድረግ ይፈልጋል እዛ ላይም እየሰራ ነው የሚሉ መረጃዎችም ወጥተዋል ለማለት ነው። ወደ ማንቸስተር ዩናይትድ ጉዳይ ስንሄድ ማንቸስተር ዩናይትድ እንግዲህ ሊሸጥ ነው ነው ትልቁ ወሬ ማንቸስተር ናይትድ በእርግጥ ሊሸጥ ነው ወይ? ይህንን ወሬ ያወሩት የሳዑዲ የስፖርት ፕሮሞተር የሆኑት ቢሊየነር ናቸው። ሰውየው ራሳቸው ቱርኪ አልሸኪ የሚባሉ ናቸው። በነገራችን ላይ የማንቸስተር ዩናይትድ ደጋፊ እንደሆኑ የሚነገርባቸው ሰው ናቸው። እኚህ ሰው ታዲያ በሶሻል ሚዲያ ፕላትፎርማቸው ላይ በተለይ በትዊተራቸው ላይ ለማወቅ ያህል ትዊተራቸው፣ የሶሻል ሚዲያ ፕላትፎርማቸው ላይ ወደ ሰባት ሚሊዮን አካባቢ ተከታዮች ያላቸው ሰው ናቸው። በሳዑዲ አረቢያ ብዙ ጊዜ ትኩረታችንን የሚስቡ የቦክስ ውድድሮችን አይታችሁ ከሆነ እንደነዚህ አይነት የስፖርት የቦክስ ውድድሮችን የሚያዘጋጁ ሰው ናቸው። በጣም ሀብታም ናቸው። ክርስቲያኖ ሮናልዶ የቦክስ ውድድሩን ሊያይ በአሬናው ሲገኝ ከጎኑ የሚቀመጡት ሰው ይሄ ማለት ነው። በሌላ አነጋገር እንደዚሁም ደግሞ ዩኤፍሲ የሚባል አለ። ይሄ አልቲሜት ፋይት አ በነጻ የሆነ መመታታት ያለበት የምር በጣም በጣም በጣም ጠንካራ ፉክክር የሚደረግበትና በጣም ትልልቅ ስፖርተኞች በጣም ትልልቅ ሰለብሪቲዎች ማየት የሚወዱት የውድድር አይነት ነው። እሱንም እንደዚሁ ኦርጋናይዝ ያደርጋሉ እና በጣም የሚታመኑ ሰው ናቸው። እሳቸው በሶሻል ሚዲያ ፕላትፎርማቸው ላይ ምን ብለው ጻፉ? ዛሬ የሰማሁት ትልቁና አስደሳቹ ዜና ማንቸስተር ዩናይትድን ለመሸጥ እና ማንቸስተር ዩናይትድን ለመግዛት ሲደረግ የነበረው ድርድር በስምምነት ለመጠናቀቅ እየተቃረበ መሆኑን ማወቄ ነው አሉ። ይሄ ማለት የማንቸስተር ዩናይትድ የሽያጭ ጉዳይ እየተከናወነ ነው። የግሌዘር ሰዎችና የሆኑ ገዢዎች እየተደራደሩ ነው። ያ ድርድር ደግሞ በሰውየው መረጃ አድቫንስድ ስቴጅ ላይ ደርሷል ነው ሊሆን ተቃርቧል፣ ሊፈጸም ተቃርቧል። ይሄ ዜና በጣም አስደሰተኝ ይላል። ይህንን ዜና እስካሁን ድረስ ትልልቆቹ ሚዲያዎች ለመስራት ሲሞክሩ ሽፋን ሲሰጡት የሚጠቅሱት የዚህን ሰውዬ የሶሻል ሚዲያ መረጃ ነው። ይህ አሁን የነገርኳችሁን ነገር ደስ ብሎኛል፣ ይሄ ዜና በጣም ካስደሰቱኝ የዛሬ ወሬዎች መካከል ይገኛል ምናምን ብሎ የለጠፈውን መረጃ ነው መነሻ የሚያደርጉት መጀመሪያ እንግዲህ ሰውየው ማን ነው የሚል ነው ሰውየው ማን ነው የሚለውን ነገር ስናነሳ በጣም ታማኝ ቢሊየነር የሆነ በስም ተርኪ አልሸኪ የሚባል ቀደም ሲል የጠቃቀስናቸውንና ሌሎች ስራዎችን የሚሰራ እግር ኳስን የሚወድ ስፖርት ዙሪያ በጣም ትልቅ አቅም አላቸው ከሚባሉ ሰዎች መካከል አንዱ ነው ማንቸስተር ዩናይትድን ደግሞ ይወዳል ይደግፋል የሚባል ሰው ነው ሁለተኛው መረጃ ምንድን ነው? በእርግጥ መረጃው ለምን ታመነ ከተባለ ሰውየው እስካሁን ድረስ በተለያዩ መንገዶች የሚናገራቸው ነገሮች የሚታመኑ ስለሆነ ይሄኛውን ለመጠራጠር የሚያበቃ ነገር የለም። አሁንም ማንቸስተር ዩናይትድን የመግዛት ፍላጎት አላቸው የሚባሉት የሳዑዲ ሰዎች ስለሆኑ፣ እሱም በሳዑዲ ዜግነት የሚታወቅ ቢሊየነር የሆነ እኩዮቹ ምን እያሰቡ፣ ምን እየሰሩ፣ ምን እያደረጉ እንደሆነ የመስማት እድል ስላለው እንዲህ ያለውን መዘባረቅ ይዘባርቃል ተብሎ ስላልተጠረጠረ ነው የታመነው። ለዚህ ነው መረጃው። በእርግጥ ዩናይትድ በድጋሚ ሊሸጥ ነው ወይ ሲባል እንግዲህ የማንቸስተር ዩናይትድ ከተማ ማንችስተር ነው። እዛ ማንችስተር ላይ ደግሞ ማንችስተር ኢቪኒንግ ኒውስ የሚባላል ለከተማው ቅርብ ነው። በተለይ ማንችስተር ዩናይትድን፣ ማንችስተር ሲቲን በተመለከተ ይሄ ጋዜጣ የሚያወጣቸው መረጃዎች ለመታመን ቅርብ ናቸው። ምክንያቱም ለመረጃው ራሱን ቅርብ ስለሚያደርግ ማለት ነው። ግን ከማንቸስተር ኢቪኒንግ ኒውስ በተጨማሪ ደግሞ እነ ሚረር እነ ጎል ዶት ኮም እነ ቢቢሲ የተወሰኑ የተወሰነ ሀሳቦችን ቀስ በቀስ የበለጠ እየደመቀ የበለጠ ትኩረት እየሰጡት እየሰጡት የመጡት ወሬ ሆነ እና ይህ ነገር የምር ነው እንዴ የምንልበት አይነት ስሜት ውስጥ ገባን። ይሄ ስሜት እናንተም ጋር ሊኖር ስለሚችል ትንሽ እናብራራው እስኪ። ምንድን ነው እየሆነ ያለው ነገር ሰውየው ካለው በኋላ አሁን የጠቃቀስናቸው ሚዲያዎች ምን ተና ገሩ የሚለውን ነገር ስናነሳ የማንቸስተር ኢቭኒንግ ኒውስ ለዚሁ ጉዳይ የማንቸስተር ዩናይትድን ሽያጭ በተመለከተ ከሳውዲ የሰማነውን ድንገተኛ መረጃ በላይቭ መንገርና አዳዲስ ነገሮችን ቶሎ ቶሎ ወደ እናንተ ለማድረስ ይህንን ብሎግ ጀምረናል፣ ምናምን አይነት ነገር አወጣ። ስለዚህ ይህንን ነገር ሲናገር አሁን የጠቃቀስናቸውን አብዛኞቹን ነገሮች አነሳ። አሁን የግሌዘር ቤተሰቦች ማንቸስተር ዩናይትድን መሸጥ ይፈልጋሉ ወይ የእነሱን ድርሻ የእነሱን ባለቤትነት በማንቸስተር ዩናይትድ ቤት ውስጥ ዋናው ባለቤቶች የግሌዘር ሰዎች ናቸው፣ አሁንም ምክንያቱም ሰርጅም ራትክሊፍ እና ኢኒዮሶች ያሏቸው 27.7 በመቶ የባለቤትነት ድርሻ ብቻ ነው። ስለዚህ የግሌዘር ሰዎች አሁን በስቶክ ገበያው ላይ ማንቸስተር ዩናይትድ ያወጣል ተብሎ የሚጠቀሰው የማንቸስተር ዩናይትድ የስቶክ ቫልዩ 2.5 ቢሊየን ፓውንድ ነው። 2.5 ቢሊየን ፓውንድ ቢሆንም ግን ይልና ማንቸስተር ኢቭኒንግ ኒውስ አሁን ያልነው ሰው ይህ የሳውዲ ቢሊየነር ተርኪ አልሸኪ ማንቸስተር ዩናይትድን ለመግዛት ጥያቄ ካቀረቡ ፍላጎት ካላቸው ሰዎች መካከል አንዱ ነው። ይህ ሰው ለግሌዘር ሰዎች ልስጣችሁ ያላቸው የገንዘብ መጠን ደግሞ ከስቶክ ገበያው ከፍ ያለ በጥፍ የጨመረ ከጥፍም ደግሞ ያለፈ አምስት ነጥብ ሁለት ቢሊዮን ፓውንድ እንደ መነሻ ዋጋ አቅርቧል፣ የሚል ነገር ነው የወጣው። ይሄ በሰውየው የቀረበው 5.2 ቢሊዮን ፓውንድ የመግዣ ዋጋ ደግሞ የግሌዘር ሰዎችን አስበርግጓቸዋል፣ ነው ደስ ብሏቸዋል፣ የመሸጥ ፍላጎታቸው እንዲጨምር ለመስማማት እንዲወስኑ አድርጓቸዋል የሚለውን ነገር ማንችስተር ኢቭኒንግ ኒውስ አውጥቶታል። ጎልዶት ኮም ምን አለ የሚለውን ነገር ደግሞ ስናይ በጎልዶት ኮም በኩል የተጠቀሰው ነገር እንዲህ ያለው ነገር እስካሁን የተናገርነውን ነገር ይደግምና ነገር ግን በማንቸስተር ዩናይትድ ሰዎች በኩል ኦፊሽያሊ ይህንን ዜና በማረጋገጥም በማስተባበልም ነገር የተባለ ነገር የለም ምንም አይነት ነገር የተነገረ ነገር የለም ይልና እኔ የማውቀው ይላል ጎልዶት ኮም እኔ የማውቀው ነገር ቢኖር ማንቸስተር ዩናይትድንና ሳዑዲን የሚያገናኛቸው ነገር ዩናይትድ ዘንድሮ በቻምፒዮንስ ሊግ ላይ ስለማይሳተፍ የዩናይትድን በቻምፒዮንስ ሊግ አለመሳተፍ ተከትሎ ክለቡ ከፍተኛ የሚባል የገቢ ክፍተት ስለተፈጠረበት በመሃል ብሬክ ሲኖረው ወደ ሳኡዲ ሄዶ ጨዋታ አድርጎ ገንዘብ የመስራት እቅድ አለው። ይሄ እቅድ ነው ሳኡዲንና እና ማንቸስተር ዩናይትድን የሚያገናኛቸው የሚል ነገርን ያነሳል። በኋላ በ2023 ጀምሮ ማንቸስተር ዩናይትድን ለመሸጥ አንድ ካታራዊ ቢሊዮነር እና ደግሞ እነ ሰር ጂም ራትክሊፍ ዩናይትድን ለመግዛት ያደርጉ የነበረውን ጥረት ወደኋላ ለማስታወስ የሚሞክርበትን ዘገባ ይሰራል። በኋላ ሰር ጂም ራትክሊፍን መረጡና ነ ግሌዘር 27.7 በመቶ ድርሻቸውን በ1.2 ቢሊየን ፓውንድ ሸጡ። ያሁኑን ግን ዝርዝር የሆነ ነገር በማንችስተር ዩናይትድ በኩል እስከ ቅርብ ጊዜ ድረስ የግሌዘር ሰዎች ለካታሪው ሰውዬ እና ደግሞ ለነሰር ጂም ራትክሊፍ ሊሸጡ በነበረው አይነት መንገድ ሰነድ ማሳየት፣ ስቴዲየም ማስጎብኘት፣ እንዲህ ያለ ፍላጎት አለ፣ እያጤንነው ነው፣ እያየነው ነው፣ ይህንን ያህል ጨምሩ፣ ይህንን ያህል ቀንሱ ምናምን የሚባለውን ነገር እየነገሩን አይደለም ያለው ነው። አሁን እናንተን ነው መጠየቅ የምንፈልገው። እነዚህ መረጃዎች በስፋት እየወጡ ነው። ቅድም የጠቀስንላችሁ ቢቢሲ ዝርዝርና ምንም ገና የሆነ ነገር የለም ብለዋል። ዘሚረር በጣም በዝርዝር ደግሞ ነገሮችን እያወራ የሚገኘው ሚረር ነው። አምስት ነጥብ ሁለት ቢሊዮን ምናምን የሚለውን እሱ ማንቸስተር ኢቪኒንግ ኒውስም እየተናገሩት ይገኛሉ። ጎል ዶት ኮም አሁን የነገርናችሁን ነገር ተናግረዋል። ግን ለእናንተ ማቅረብ የምንፈልገው ጥያቄ እውነት ዩናይትድ አሁን እንደገና ለገበያ ቢቀርብ እና የተባሉት የሳዑዲ ቢሊዮነሮች ማንቸስተር ዩናይትድን ቢገዙት ደስ ይላቸዋል ይሻላል ማንቸስተር ዩናይትድ መሸጡ ይሻላል ወይስ እነ ሰር ጂም ራትክሊፍ በያዙት መንገድ ማንቸስተር ዩናይትድን ለማሻሻል ጊዜም ቢወስድ ጊዜ ተወስዶ ዩናይትድን ወደ ታላቅነት መመለሱ ይሻላል። አሁን ባሉት ባለቤቶች ደስተኛ ናቸው። ያ ማለት ግሌዘሮች ዋነኛ ባለቤቶች ናቸው፣ እነ ራትክሊፍ 27.7% ኦነርሺፕ አላቸው ማለት ነው እና እዚህ ላይ የእናንተን ስሜት ብናውቅ እጅግ እጅግ በጣም ደስ ይለናል። ሂውጅሊ ኢንቨስት እናደርጋለን ባዮች ናቸው የሳዑዲዎቹ ሰዎች። በዚህ ጉዳይ ላይ እያደጉ የሚመጡ አዳዲስ መረጃዎችን ደግሞ ዳግም ወደ እናንተ ይዘን የምንመጣ መሆኑን መግለጽ እንወዳለን። ለማንኛውም አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። በያላችሁበት ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።